ከጓደኛ ጋር ቁጭ ብላችሁ አንዳንድ ጊዜ ከጓደኛ ጋር ቁጭ ብላችሁ አንዳንድ ጊዜ የተለያዩ ሜሴጆች ሲመጡ ያው ሜሴጆች ከላይ ይታያሉና የማይታይ ሚስጥር ይኖራል። አንዳንድ ጊዜ ቤተሰብ ወይ ጎረቤቱ ማለት ጓደኛ ምናምን እንዳያይብን ከፈለግን ከፈለግን እንዴት አድርገን ኖቲፊኬሽን እንደምናጠፍ አሳያችኋለሁ። በርግጥ ብዙዎቻችሁ ታውቁታላችሁ፣ ግን እኔ አዛ ነበር የሚያደረግ ማለት ነው። በጣም ሜሴጃ ዩቱብ አሁን ለምሳሌ በጣም ሰብስክራይብ ያደረግናቸው ሰዎች አስር ጊዜ ኖቲፊኬሽን እየመጣ ያስቸግረናል። አስር ጊዜ ሜሴጅ እየገባ ና አዛ እንዳያደርጋችሁ እን የዩቱብም፣ የኢሙ፣ ዋትሳፕ፣ ቴሌግራም ሁሉም ሁሉም አፕሊኬሽን የቲክቶክ ሊሆን ይችላል ና የሁሉንም ነው የማሳያችሁ። ቪዲዮ ላለማርዘም እሞክራለሁ። ቪዲዮውን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ወደ ጉዳይ እገባለሁ። እዚህ ጋር ሴቲንግ አለ። ሴቲንጉን ተጭነን እንገባለን። ከዛው እኔ ስለገባሁበት ነው ወደ ኋላ ልመለስላችሁ። እንደዚህ ስንገባ አፕስ የሚል አለ። አፕስ የሚለው እነካለን። አፕስ ኦኬ። አሁን ወደ ታች እንወርዳለን። ለምሳሌ እኔ ዩቲዩብ ላሳያችሁ። ዩቲዩብ እንዴት አድርጌ ኖቲፊኬሽን እንዳጠፋሁት ማለት ነው ወይም ኢሞ ኢሞን ያጥፍቸዋል። ኦረዲ ይሄን መጀመሪያ እንነካለን፣ ኖቲፊኬሽን የሚለውን እንነካለን። ከዛ ይሄ የጠፋ ነው። የእኔ ሜሴጅ አይታይም። ማንም ሰው ቢደውል ቢሜሴጅ ቢልክ ከላይ አይመጣም። ጠፍቷል ኦረዲ። እን ማብራት ከፈልጋችሁ እንዲታደርጉታላችሁ። ማጥፋት ከፈለጋችሁ አሉ ኖቲፊኬሽን የሚለውን ደግሞ እንደዚህ ጥፍት ስታደረጉት ሜሴጅ አይመጣም ማለት ነው። ከዛ ሁለት ኢሞ ስለሆነ አሁን ሙሉረድ እና ምላሳያችሁ ቴሌግራም ይሄ ዩቲዩብ አሁንም እዚህ ጋር ዩቲዩብ ገባ ነው። ኖቲፊኬሽን የሚለው እና ካለው እንደዚህ አጠፋዋለሁ ወይ፣ ለጊዜው ግን አብርቸዋለሁ፣ የምጠባበቀው የምትጠባበቁት ሰው ስላለኝ። ስትሳት ፈልጉ ስትቀሩ ደሞ እንደዚህ ማረግ ትችላላችሁ። ስትፈልጉ ታበሩታላችሁ፣ ስትፈልጉ እንደዚህ ታረጉ ታላችሁ። ብቻ ሜሴጅ አዘዝ ስለሚያነግ እኔ ብታጠፉት ነው ማለት ነው። እንደው ምን ላጥፋው፣ ምንም አይሰራልኝም በቃ። ሌላ እንዲሁም በተመሳሳይ ሁሉንም አፕሊኬሽን እየገባችሁ ኖቲፊኬሽን ማብራት ከፈለጋችሁ በቃ እንደዚህ አርጋችሁ እዚህ ጋር ኖቲፊኬሽን የሚለውን ታጠፈን ታጠፍኩታላችሁ። እና ኔ አሁን ምንም አይነት ሜሴጅ ስልኬ ጥው አይልም። ጥው በቃ አስር ጊዜ ሜሴጅ የሚላክሰው በጣም የሚያናድደኝ ነው። በቃ ጥው ጥው ከሰው ጋር ቁጭ ብላችሁ ስለዚህ እንደዚህ አርጋችሁ ዝግት በቃ። እናንተ ስትፈልጉ ዋትሳፕ ላይ ገብታችሁ መልእክት ማየት ትችላላችሁ። ኢሞ ላይ ስትፈልጉ መልእክት ማየት ትችላላችሁ። ዩቲዩብ ላይ የተላቀ የተላኩ ነገሮችን ማየት ትችላላችሁ። ግን እንደዚህ አርጋችሁ ጸጥ በቃ ሰላማዊ ስልክ ገብታችሁ ይሄን ድሮ ቀረ። ስልክ ቶ ቶ ቶ ቶ ቶ ቶ ድሮ ቀረ። ስለዚህ ስልካችሁን በዚህ መልኩ ሰላማዊ ማረግ ትችላላችሁ። ይመቻችሁ ባይ